ሰላም፣ ጤና ይስጥልኝ። ውድ ፕሮግራማችን ተከታታዮች እንደምንሰንብታችኋል። ከሳቱ ዝግጅት ጋር የሱፍ ሙሐመድ አብሬያችሁ ቆያለሁ ማለት ነው። እንድትከታተሉን የአክብሮት ግብዣይ ነው። እንግዲህ በዛሬ ወደዚህ ፕሮግራም የመጣሁበት ዋነኛው ዓላማ የስብሰባ ጥሪ ለማድረግ ነው። በበርን ከተማ በዜሮ ሰባት ዜሮ ስድስት ወይም ደግሞ በዜሮ ሰባት ጁን 2025 ማለት ነው ታላቅ ፕሮግራም አሰናድተን ወገኖቻችን እየጠበቅን ያለበት ሁኔታ ነው ያለው። በዚህ ፕሮግራም ላይ ተገኝታችሁ የበኩላችሁን አስተዋጽኦ እንድታደርጉና ከወገናችሁ ከአማራው ሕዝብ ጋር እንደቆማችሁ አለኝታነታችሁን እንድታሳዩ ጭምር ነው ማለት ነው። ይህ ፕሮግራም እንግዲህ በዜሮ ሰባት በበርን ከተማ በተለያዩ የአማራ ማህበራት አስተባባሪነት ነው የተዘጋጀው ፕሮግራም። በዚህ ፕሮግራም ላይ ተጋባዥ እንግዶችም ይገኛሉ። ከተጋባዥ እንግዶቹ መካከል የአምሃራ መጽሐፍ ደራሲ ዲያቆን ባንታምላክ ያሌው ከጀርመን ሀገር ይከሰታል ማለት ነው። እንግዲህ እዚህ ፕሮግራም ላይ መጥቶ ታላቅ ትምህርት ለወገኖቻችን የሚያስተላልፍ ወጣት የአማራ ተቆርቋሪ እና ጸሐፍት ነው። እጅግ በጣም ጠበብ ነው። ስለዚህ በዚህ ፕሮግራም ላይ ሁላችሁም እንድትገኙ እናስተላልፋለን። ያው በበርን ሁላችሁም፣ በርን ማለት የስዊዘርላንድ ዋና ከተማ ነው። ከተለያየ አካባቢ የምትገኙ በስዊዘርላንድ የምትኖሩ ኢትዮጵያውያን እንዲሁም የአማራ ጉዳይ በጣም ይመለከተኛል ያገባኛል የምትሉ ወገኖቻችን መታችሁ ፕሮግራማችንን በነፃ ነው የምትታደሙት። እንግዲህ በዚህ ፕሮግራም ላይ ያው እንዳልናችሁ ከተጋባዥ እንግዳው በተጨማሪ ብዙ አይነት ዝግጅቶችን አሰናተን እየጠበቅናቸው ናቸው ነው ያለው። ለህፃናት በተለይ የተመረጠ ቦታ ነው። ፓርኪንግ አትቸገሩም። ህፃናት እንደፈለጉ የሚበርቁበት የሚጫወቱበት ለህፃናቶች የተለያየ ጥያቄና መልስ የተዘጋጀበት፣ ሽልማቶች አሉበት። እጅግ በጣም ጥሩ ፕሮግራም ነው። ባህላችንን የምናስተዋውቅበት፣ አማራዊ ማንነታችንን በደንብ የምናሳይበት። ያም ማለት ግን ሌሎች ማንነቶችን እንገፋለን ማለት አይደለም። ጋይስ እዚህ ጋር ያው በጥሞና ሊታይ የሚገባው ነገር የአማራ ብሄርተኝነት ሲነሳ የሌላውን ብሔር የመግፋት ስሜት አለና ያ ስሜት እኛ ጋር የለም። ማለቴ አመለካከቶች አሉ የተሳሳተ አመለካከቶች ማለት ነው። ማንነት የአማራ ብሔርተኝነት ሲነሳ ኢትዮጵያን የመግፋት መስሎ የሚሰማው ሰው አለ። የአማራ ማንነት የአማራ ጥያቄዎች ሲነሱ ለምሳሌ አታፈናቅሉን ሲል አንድ ሰው ወይ አትግደሉን ሲል ይሄ ከሌላው ማንነት አታክ ወደ ማድረግ ተደርጎ ሊታይ አይገባም። የተሳሳተ አመለካከት ነው። ከዚህ ነፃ ሆናችሁ ሁላችሁም የአማራ ጉዳይ ይመለከተኛል፣ እነዚህ የሚፈናቀሉ በጦርነት የሚታመሱ ማህበረሰቦች፣ ይመለከተኛል የምትሉ ባህላችን፣ እንደ አማራ ባህላችን ተከብሮልን፣ ኤቭሪቴን ተከብሮልን የምንኖርበት ኢትዮጵያ ተፈጥሮ ማየት ነው እና እንጂ ይሄ የተለየ በቃ ወይ ደግሞ ሴፓራቲስት የሆነ አመለካከትም የለም። ኢትዮጵያን እንደ ሀገር እንወዳለን። ነገር ግን ደግሞ ኢትዮጵያን የምንወደው ተከብረህ የምትኖርበት ሀገር ተፈጥሮ ስታይ ነው። ያ ያኔ ኢትዮጵያን ትወዳለህ ማለት ነው እና ያኔ ራስ ማንነት ተከብሮልህ አንተነትህ መጀመሪያ አንተነትህ ይቀድማል ስትኖር ህልውና ሲረጋገጥ ነው። ከዛ በኋላ ነው ስለ ሀገር አብረህን አያይዘ ስለ ሀገር ግንባታ የተለያዩ ሀገራቶች አሁን በቅርብ ጊዜ የተመሰረቱ ሀገራቶች አሉ። ጀርመንን የምታዩ ለሁለት የተከፈለ ሀገር ነበረ። በ1990ዎቹ አካባቢ ነው እንግዲህ የበርሊን ግንብ ከፈረሰ በኋላ ነው ኢስት ና ዌስት ጀርመን አንድ ላይ ሆነው ሀገር የመሰረቱት። እስቴቶች ነበሩ። በጀርመን ሀገር ማአት ስቴቶች ነበሩ። እንደውም አንቶቫን ቢስማርክ የሚባል የእነሱ ተመራማሪ ነው በጀርመን አንድነት ሲነሳ አንቶቫን ቢስማርክ ይነሳል ማለት ነው። የእኛ ደግሞ የቋራው አንበሳ መይሰው ካሳ ሲነሳ እንግዲህ ኢትዮጵያዊነት ጽንሰ ኢትዮጵያዊነትን ሀሳቡን ከዘመን መሳፍንት አላቁን የኢትዮጵያን አንድነት ሀብሎ ያስጀምረው አጼ ቴዎድሮስ ነው። ስለዚህ የኢትዮጵያ አንቶቫን ቢስማርክ የጀርመን ሀገር አንቶቫን ቢስማርክ ለኢትዮጵያ አጼ ቴዎድሮስ ነው ማለት ነው እና በዚህ አጼ ቴዎድሮስ ደግሞ ሲነሳ፣ አሁን ሰሞኑን የተከሰተ ጉዳይ አለን። በቋራ ከተማ በመኝሰው ሀገር የአማራ ፋኖ የአማራ ብሔራዊ ኃይል ተመስርቷል። እነዚህ አራት እንቁ መሪዎቻችን የማራውን አንድነት ለማስጠበቅ በመቻቻል በሆደ ሰፊነት አይችሉም የተባለውን ነገር አሟሙተውት ማለት ነው። ዲስፕሩቭ አደረጉት። ዲስፕሩቭ ማለት ፋኖ አንድ ሊሆን አይችልም፣ ቀሌ አንድ ሊሆን አይችልም፣ ምና ምናም እየተባለ የሚወራውን ነገር ዲስፕሩቭ አድርገው ይሄው አሁን እንደምታዩት በአንድነታችን ወደማንደራደርበት ደረጃ አደርሰናል። እጅግ በጣም የሚያኮራ እጅግ በጣም የምንኮራበት ሁኔታ ነው ማለት ነው ያለው። እና በዚህ የፋኖ አንድነት ማለት ነው ብዙ ውጣ ውረዶች ይታዩ ቢሆንም ግን እጅግ በጣም ስኬታማ የሆነ አንድነት መመስረት ተችሏል ማለት ነው እና እንደ አማራ በዚህ አንድነት የተሰማንን ደስታ የምንገልጽበት ታላቅ ፕሮግራም በበርን ከተማ ስለተዘጋጀ ሁላችሁም በዚህ በበርን ከተማ ተገኝታችሁ የአማራውን የአማራውን ወገናችሁን ጉዳይ የምታዩበት እና የምትከታተሉበት ፕሮግራም ይሆናል ብለን ነው የምናስበው። ስለዚህ ሁላችሁም በዚህ ዝግጅት እንድትገኙ ጥሪ ለማስተላለፍም ጭምር ነው ዛሬ እንግዲህ ወደ እናንተ ከቻ ሳ ያልነው ማለት ነው እና እንግዲህ በ ማይክ ምንድን ነው እኮ፣ እያወጣብኝ ሰላም። ማይክ ማይክ። እሺ፣ እና እንግዲህ ዛሬ ወደ እናንተ መተናል ማለት ነው። ከአንድ ሙዚቃ በኋላ አብረን እንቀጥላለን። ስኬች ሙዚቃ ነስማት ደሜ ነው ደሜ ነው ደሜ ነው ደሜ ነው በላይነው የሽፈራው እርማው የሚያስፈራው እሯ በማተ እሯ በብየ የጣነው ወገን ያስፈኛል ወየ ምልክቱን ልዩ አርማውን እዩ ዘንባባውን ታጠፍ ተዘርጋ ውደት ተነሳ ድነው ልማድን ታሪክ ትርሳ እንደዚህ እያለን እንቀጥላለን ማለት ነው በዚሁ አላበቃም። ፕሮግራማችን እንደዚህ እያለ እናንተ ጋር ይቀጥላል ማለት ነው። እንግዲህ ጥሪ እያስተላለፍን ያለ ነው በበርን ከተማ ማለት ነው። የአማራ ማህበራት ቀን ቤተሰባዊ ቀን ተብሎ ነው የሚካሄደው። እንግዲህ በጁን 7 ሁለት ሺ አምስት በበርን ከተማ እንዳትቀሩ ተብላቸዋል። ከ13 1 ሰዓት ጀምሮ ማለት ነው ተገኝታችሁ ፕሮግራማችሁን ልትታደሙት። ከውጭ ቁጥር እናስተላልፋለን። እስኪ ወደ ቀጣይ ሙዚቃ እናመራለን። እስኪ ምን ይለናል እዚህ ለመ

ያው የቴክኒክ ጉዳይ አሳሳቢ ነው፣ አሳሳቢ ነው። ከእንትኑ ጋር በደንብ እየሰራንበት ስላልሆነ አንዳንድ ነገሮች ያጋጥሙ ነው ያሉት። እሱን ቀስ ብዬ እንግዲህ ስሩ ፕሮሰስ ነው የሚፈታው። በአንድ ቀን ሊሆን አይችልም። ሁሉ ነገር አላውቅም። ኤኮ አለው። እኔ አሁን ሳወራ በጣም ኤኮ አለው እና በምንም መንገድ ላስተካክለው ያልቻልኩት ነገር ሪቨር ቢሆን ኤኮ ምናምን ምናምን፣ በቃ እዚህ ጋ ኤኮ ያስቸግረኛል እና ምን እንደሆነ በማላውቀው ሁኔታ ነው ይሄ ነገር እየተፈጠረብኝ ያለው እና ምናልባት አይ ቲንክ ወደፊት እያስተካከልኩት እመጣለሁ። እያለሁኝ እስኪ እዚህ ጋ እዚህ ጋ ቴስትማን እዚህ ጋ እንግዲህ እያስተካከለኝ ይመጣለን ብዬ ተስፋ አደርጋለሁ። ወደፊት ማለት ነው። እንግዲህ ለዛሬ እንደዚህ እያለን እንቀጥላለን። እስኪ ደግሞ ወደ ሸዋ ሄድ ወደ ሸዋ ሄድ አይዋ እንግዲህ እንደዚህ እያልን አንዳንድ ከዩቲዩብ የመጡ ቪዲዮዎችን ከምንድነው ምንድነው ያስቸገር ነው። ስቴሪዮ ይሁን አላቅም አሁን ማይክ ቴስት ዋንቱ ስሪ። እስኪ አይዛት ሀይ ማይክ ቴስት ዋንቱ ስሪ ኤኮ ካንስሌሽን። እስኪ ኤኮ ካንስሌሽን ማይክ ማይክ ማይክ ቴስት ዋን። አሁን አይ ቲንክ ደና የሆነ ይመስለኛል። አሁን አሁን መጣ ድምፁ፣ የሚገርማቸው በትክክለኛ የማይክሮፎን ድምጽ አሁን ገና መጣ እና እጅግ በጣም ተቸግር ነበረ። አሁን በደንብ ነው እንትን የምለው የሚሰማኝ፣ የራሴ ስናገር ማለት ነው። በደንብ ድምፁን እያገኘሁት ነው ያለሁት፣ እና ምን ልላችሁ ፈልጌ ነው የበርን ከተማ እንግዲህ ሁላችንም ተገኝተን ስለ አማራ በደንብ የምንጮህበት እንትን ነው የሚሆነው። ሁላችሁን በዛ እንድትገኙ ጥሪ እናስተላልፋለን። በ07 ጁን ማለት ነው 2025 ላይ የማይቀርበት ታላቅ ፕሮግራም ነው ማለት ነው በበርን ምናክ የምናደርገው ፕሮግራም እና ውድ ፕሮግራማችን ተከታታዮች፣ እንደምታዩት ዛሬ እስኪ እዚህ ጋ መስተካከል ያለበት ነገር ደሴ። እስኪ ማይክ ቴስት ዋንቱ ስሪ። አሁን ይሰማል። አሁን አሪፍ ነው። እስኪ ወደፊት ማይክ ተዘጋ። አሁን አሪፍ ነው። ማለት ከማይክሮፎኑ ጋር በደንብ የተግባባን አይመስለኝም። ብዙ ጊዜ እየሰራውበት ስላልሆነ ለዛ ነው። እንግዲህ በጣም ይቅርታ ጠይቃለን ውድ ተመልካቾቻችን። አሁን የሸዋን ሙዚቃ አይተናል። አሁን ደግሞ እስኪ ወደ ወሎ ሙዚቃ እንገባለን ማለት ነው። ወሎ ወሎ ሙዚቃ እስኪ ምን ይላል? ይህሀል ያዛፌ ጥርሳቸው ዝናብ አይናቸው ምንሽል እንዲሆን ካሉ ካሉ መረሀባ ከንፍኛቸው ዘኖ አይወጣም። የገባል ሙዚቃዎቹ ናቸው። በደንብ እንትኖች ናቸው። ቆረጥ ቆረጥ ያሉ ናቸው እና እዚህ ጋር ማይክ ቴስት ዋን ቱ ትሪ ሲስተም ቮሊዩም አሪፍ ነው። አውቶ ዲሌይ ነው ያለው ሲስተም አሁን አሪፍ ላይ ነው እና እንግዲህ፣ ምንድነው በበርን ከተማ ማለት ነው ታላቅ ፕሮግራም አዘጋጅተን እናንተን እየጠበቅን ለው ተገኝታችሁ የፕሮግራማችን ታዳሚ ትሆኑ ዘንድ ኮዱ ያው ጥሪ እናስተላልፋለን። ሌላው እንግዲህ አሁን እናንተን አንዳንድ አልፎ አልፎ ሙዚቃ እያሰማን እንገኛለን። ከዚህም ባለፈ ኢትዮጵያዊ ፊሊንግ ኢትዮጵያዊ ፊሊንግ በውስጣችን እንዳለ ለማሳየትም አንድ ሙዚቃ ስለወደ እናንተ ጀባ እንላችኋለን እንደተከታተሉ የአክብሮት ግብዣችን ነው። ውድ ፕሮግራማችን ተከታታዮች ከኛ ጋር አብራችሁን ሆኖ፣ እስኪ ምን እንስማ? አንድ ሙዚቃ አለ፣ እሱን አሰማችኋለሁኝ። ይህን መጀመሪያ ሰዎችን በደንብ አድርገው እንትን እያደረጉት ነው ያለው። ደስ ይላል። በደንብ አድርገው ሜንሽን አድርገውታል። ፋኖ ማለት ኢትዮጵያዊነትም ጭምር እንደሆነ ማሳያ እየሰጡበት ያለ ሁኔታ ነው ያለው። እጅግ በጣም እንትንም የለውም እንግዲህ በ እና ለእናንተ ለውድ ተመልካቾቻችን በሙዚቃ እያሰማን ማለት ነው። እዚህ ይደርሰናል። እስ ኮንሰሌሽን ይንዳሉ እና መግባት አለበት ለባሬ አይንዛት። ሄሎ፣ ማይክ ቴስት ዋን ቱ ስሪ፣ ማይክ ቴስት ዋን ቱ ስሪ። እስኪ ማይክ ቴስት ዋን ቱ ስሪ እና ሰላም፣ ሰላም፣ ሰላም ለባሬ ላይንዛት። ሰላም፣ ሰላም፣ ሰላም እና ናይክ ቴስት ዋን ስሪ ሰላም ሰላም ሰላም ሰላም ሰላም ሰላም። እና አሁን ነው መሰለ ማይክሮፎኑ በትክክል እየሰራ ያለው። ያው በጣም እንትን ውስጥ ነን ያለ ነው እና ኤክስፐሪመንት ኤክስፐሪመንት ውስጥ ነን ያለ ነው። የማይክሮፎኑ በደንብ አድርጌ እንትን ስላላልኩት ነው። ወደ ቤት በደንብ ይመጣበታለን ለውከት እልላችሁ ፍልቂ ነው። ዛሬ እንግዲህ ወደዚህ የመጣ ነው የበርኑን ዝግጅት ለእናንተ ለማስተዋወቅ ጭምር መሆኑን ነው። በሌላ ዝግጅት እንገናኛለን ብዬ ተስፋ አረጋለሁኝ። ሰፊ የሆነ ዝግጅት ይኖረናል ማለት ነው። ሌላ የካሜራ ሲስተም እየተዘጋጀሁበት ያለሁት ሌላ ዩቲዩብ ላይ እመጣለሁ። እዛ ላይ በደንብ እንገናኛለን ብዬ ነው ተስፋም ማደርገው። እንግዲህ ዛሬ ይህንን ፕሮግራም ለማስተዋወቅ ነው። ይህንን ፕሮግራም ማለት ነው። ይህን ፕሮግራም ለማስተዋወቅ ነው። ምን ይላል የአማራ ዞንዜጋላ አስተዳደሩ ትንሽ እዚህ ጋር ምን ይላል፣ የአማራ ማህበራት ቤተሰባዊ ቀን ይላል። ተጋባዥ እንግዳ ዲያቆን ባንተ ካያሌው የአማራ መጽሐፍ ደራሲ ነው እና እንግዲህ በዚህ ፕሮግራም ማለት ነው ባህላዊ ምግቦች፣ መጠጦች ይቀርቡበታል። የአማራ ልጆች ውይይት ያደርጉበታል። ውይይት እናደርጋለን ማለት ነው። ውይይት ይደረጋል። ስለ መጪው ሁኔታ በደንብ እንወያያለን፣ እናወራለን ማለት ነው ለአማራ የሚመለከቱ ጉዳዮች አንስተን በደንብ እንወያያለን ማለት ነው። እንግዲህ ተጋባዥ እንግዳውን ደግሜ አልናገረውም። ዲያቆን ባንተ አምላክ እያሌው ወጣት ደራሲ ነው ብያለሁ። ስለ አማራ በደንብ የሚመለከተው ደራሲ ነው። ሌላ እንግዲህ እሱ ያወያየናል በዛ በዚህ ፕሮግራም ማለት ነው። ሌላው የአማራ ማህበራት በስዊዘርላንድ የአንድነት ምስረታ ውይይትም ይደረጋል። አንድነታችን እጅግ በጣም ወሳኝ ነው። በደንብ መወያየት በደንብ ማውራት ይኖርብናል ማለት ነው። ስለ አንድነታችን ጥልቅ የሆነ ውይይት እናደርጋለን። በተለይ በስዊዘርላንድ የምንገኝ የአማራ ማህበራት በሰፊው ተወያይተን ስለወደፊቱ የአማራ ማህበር ግንባታ እንዲሁም በስዊዘርላንድ የሚገኙ የአማራ ልጆችን በማስተሳሰር ረገድ ደካማ ጎኖች ስለሚታዩ እነሱን በደንብ አድርገን ወደፊት ልናንጸባርቃቸው ይገባል ብለን ነው የምናስበው በእኛ በኩል። ስለዚህ ይህ ዝግጅት ሁሉም የአማራ ማህበር የአማራ ማህበራት ማለት ነው ስዊዘርላንድ የሚገኝ የአማራ ማህበራት በኃላፊነት የሚያዘጋጀው ዝግጅት ነው። ማለት የተነጋገሩ ማህበራቶች አሉ ማለት ነው። እንግዲህ በስዊዘርላንድ ትንሽ ከተማ ብትሆንም አማራው በጋራ እንዳይሰራ ሊያደርጉት የሚችሉ ማነቆዎች ነበሩ። እነሱን እየቀረፍን በአንድነት ለመስራት የምንሄድባቸው መንገዶች ይኖራሉ። በእነዚህ ጉዳይ ላይ እንወያያለን ማለት ነው። ሌላው በጅምላ ለተጨፈጨፈው ወገኖቻችን የሻማ መብራት ዝግጅት ይካሄዳል። በዚህ ዝግጅት የሻማ መብራትም ዝግጅት ይደረጋል ማለት ነው። እንግዲህ በፕሮግራሙ ላይ ይህም እንዳለ ነው ማለት ነው ፕሮግራም ውስጥ ነው ማለት ነው። ይህም አይ ቲንክ አሁን ማይክሮፎኑን ሲስተሙን ያገኙት ይመስለኛል። ሌላ ጊዜ ፎቶግራፍ አንስቼ እንትን ማለት አለብኝ፣ ቢኮዝ መግባባት አልቻልኩም ነበር። እስካሁን ትንሽ እንትን ነገር አለው፣ ኢኮ ነገር አለው። እስኪ እንደዚህ ካንስል ባደረገው ይሻላል። እሱ ነገር አለው። ድምፁም የአዳራሽ አይነት ሲስተም ነው እንትን እያደረገብኝ ያለው የአዳራሽ አይነት ሲስተም ነው። እንትን እያልኩ ያለሁት እና ይህንንም ወደፊት ለመቅረፍ እሞክራለሁ ማለት ነው። እንግዲህ ሌላው በዚህ ዝግጅት ላይ ሌላ ማስተዋል ያለብን ባህላዊ ሙዚቃ መሳሪያዎች፣ የስነ ጽሁፍ ስራዎች ይቀርባሉ። እነዚህም ስራዎች እንግዲህ የአማራውን የአማራውን ማህበረሰብ በዋጀ መንገድ የስነ ጽሁፍ ዝግጅቶችና የሙዚቃ መሳሪያ ጭውቶች የካሪ ዋሽንት የተለያዩ ዝግጅቶች ይኖራሉ። መታችሁ ወገናችሁ ጎን እንድትቆሙ እና ይህን በሰሞኑ በተፈጠረው የአንድነት ጉዳይ ላይ በደንብ በደንብ የወረቅን የምናሳልፍበት ደስታችን የምንገልጽበት መልካም አጋጣሚ ነው ማለት ነው። በበርን ከተማ በሰባት ጁን ማለት ነው እዚህ ጋ እንትኑን አድሬሱ አለላችሁ ብሩና ደነስሽ ትራሰ ስንት ነው? አርባ ብሩና ደነሽ ትራሰ አርባ ሶስት መቶ ስድስት በርን ነው። ለበለጠ መረጃ በ0756529 ተረት ወይም ደግሞ በ076481 3343 ደውላችሁ መረጃ የምታገኙ መሆኑንም ለእናንተ ለወንድሞቻችን እና እህቶቻችን ማስታወቅ እንወዳለን። እንግዲህ እኔ ብዙ ስለ ፕሮግራሙ ብዙ አልኩበት። ሌሎች ማስታወቂያ ላይ ክህሎት ያላቸው እህት ወንድሞችም ይህንን ፕሮግራም በደንብ አድርገው ሰርተው ያቀርቡልናል ብዬ ተስፋ አድርጋለሁ። እነሱንም ሰሞኑን ወደዚህ ሲመጡ ወደ እናንተ ቪዲዮውን የምናሰራጭ መሆኑን ለመግለጽ ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። እንግዲህ አይ ቲንክ ድምፁ ተሰምተዋቸዋል ብዬ ተስፋ አድርጋለሁ። ዛሬ ሰሞኑን ሚው ታሪጌው ነበርና፣ የሚገርማችሁ ባለፈው ላይቭ ስገባ ሚው ታሪጌው ነበርና፣ እንዲህ አይነት እንትኖች ይመጣሉ። እንዲህ አይነት ሲቹዌሽኖች፣ ሰርክምስታንሶች ስለሚያጋጥሙ ከማይክሮፎኑ ጋር አለመግባባት አብሮ ተጨምሮበት፣ ወደፊት ግን እያሻሻል ነው እንመጣለን ብዬ ተስፋ አድርጋለሁ ይመስላል ለዛሬ ወደ እናንተ ለማስተላለፍ የፈለግነው ነገር በአጭሩ ይህንን ይመስላል ማለት ነው። እንግዲህ በሌላ ዝግጅት፣ በሌላ ዩትዩብ፣ ሁለተኛ ዩትዩብ አለኝ። በዛ ላይ እንገናኛለን በሰፊው ብዬ ተስፋ አረጋለሁኝ። እስከዛው መልካም ጊዜ እመኝላችኋለሁኝ። እስከኔ ጋር ስለነበራችሁ እዚህ ጋር ዱቅ አመሰግናለሁ። የስማመር ነበርኩኝ ማይክሮፎኑ ላይ ዱቅ ብዬ ስለ በርኑ ዝግጅት ሳወራችሁ የነበረው። ሌላ ፕሮግራም እስከምንገናኝ ውድ አማራውያን እና የአማራ ወዳጆች፣ እንዲሁም መልካም ኢትዮጵያውያን ሁሉ መልካማችሁ ብዙ እንዲበልልን እያለን የዛሬውን ፕሮግራም በዚሁ እናጠናቀቃለን። ስላዳመጣችሁኝ